ምን እጅ ነው እንደው ምን እጅ ነው ያለመቱበት እንጂ እንደ ቁልቋል ጠንዘል እንደ ገደል ሰርዶ ተንጠልጥሏል እንጂ። መንጠልጠልማ አይደል መንዘልዘል ነው እንጂ። እንደው ምን እጅ ነው ያልወጉበት እንጂ። እንኳን የጤፍ ዘመን ማሽላ ቢሆን ወፍማ እናስነካት አገራችን ነን። ሲሆን ይሄን ሰሞን ያለዚያ ከርሞን ሳናየው አንቀርም አሞራው ድንቁ ጋር እንደው እንኳን ቤተ መንግስት፣ እንኳን ዳኛ ሆነው ስልጣኑን ይዘው ትግሩ አይቻሉም፣ አውድማ ጭረው ክራር መትተውነ እንደው ተልባዝሮ ምናምን ቀነ እንደው ጋኖች አለቁና ምንቸት ወይ ጋን ሆኑ። እንደው አገር ሲያረጃርት ያፈራን

እነሱ ይላሉ እንደው እነሱ ይላሉ፣ ተኩሰን አንስትም። እኛ ምን እንላለን? ቃታና አናስከፍትም። ከረር እስከ ጎንደር ሄደው ስም እሺ ጦር ሰባሩ አገሬ አርበት እንደነሽን አርበት እንደነሽን ሁለቱ ነው መጡ አንዱ ነው ቆያቸው አራቱ ነው መጡ አንዱ ነው ቆያቸው ስድስቱ ነው መጡ አንዱ ነው ቆያቸው

እንደው መገኔ የገለሌና ታትዘኒበት እኔ ማደለው በላብኝ በለብኝ ከሬው በለብኝ እንደ ጩቤ ነቅዬ መዋጣ የንጄ አረገው እሰራው ቸገረኝ፣ ቸገረኝ ደግሞ እንደ ፍየል ደም የሰው ደማ አማረኝ ድድድደደይ እንደው መገኔ እንደው መገኔ እንደው መገኔ የትም ተወልዶ ዓርብ ላይ ይደግ የትም ተወልዶ ዓርብ ላይ ይደግ እንዳሞራው ድጉ ነፍስ የሚታደግ እንክች ወዲያ እንክች ወዲህ እጅን የሚያወጣው እጅ ነው እንግዲህ ስልቅጥ ነው ጭልጥ ነው ውሃይ ላመጥም እኔ ለጥላት ያለ ልመጣ አመጥም እንደው መገኔ

እንደው እንግዲህ ጀመረ ክፉ ሊናገረ ፊቱን አስመስሎ